ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የሰኔ አራት ቀን 2017 ዓም ጣና ዜናችን ተጀምሯል። ዜናዎቹን እየመራ አማራ ሰፋ አድጋችሁ ቆያለው። በቅድሚያም አርዕስቶቹን አስቀድም። የብልጽግናውን አገዛዝ የፕሮፓጋንዳ ዕቅድ በዜሮ ያስቀረ የፋኖ ታላቅ ድል ሸዋ ላይ ተመዝግቧል። በወታደራዊ ሜዳ አይደፈረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአራት የወረዳ ክላስተሮች የፈጸመው ተግባር በመላው አማራ ህዝብ አድናቆትንና አክብሮትን አሰጥቶታል። አስቀድሞም ቢሆን የህዝብን አመኔታ ሙሉ በሙሉ ያገኘ የነበረው የአርበኛ መከተው ማሞ ሰራዊት ዛሬ ደግሞ ሸዋ ላይ የፈጸመውና ከፍተኛ አድናቆትን ያሰጠው ድርጊት ምንድን ነው የሚለውን በዝርዝር እንነግራችኋለን። ቀዳሚው መረጃችን ነው። የአማራ ፋኖ የህልውና ትግል በጎንደርና በጎጃም ጠቅላይ ግዛቶች ቀጥሎ ውሏል። ብርቱ ውጊያ የተካሄደባቸው የሁለቱ ጠቅላይ ግዛት ተጋድሎዎች በብልጽግናው ሰራዊት ላይ ድል የተቀዳጁበት ሲሆን በመላው ኢትዮጵያ ደግሞ ብልጽግና የግጠሙ ጥሪ ማቅረቡን የሚገልጹ መረጃዎችን በዝርዝር እናስደምጣችኋለን። የአማራን ህዝብ ለተራዘመ መከራ ለመጣል መጠነ ሰፊ ሰራዊት ያዘመተው የብልጽግናው ሰራዊት የገንዘብ እጥረት ገጥሞታል። የገጠመውን የገንዘብ ችግር ለመቅረፍ ደግሞ የአማራን ህዝብ አንጡራ ሀብት ዝርፊያ እየፈጸመ መሆኑ ተሰምቷል። መሬትን በመሸጥ ሚልሻ ለማሰልጠን ያሰበው ብአዴን ይህን እቅድ እንዳያሳካ ፋኖ ጥሪ አቅርቧል። የፋኖን የማስጠንቀቂያ ጥሪ ዜናችን በዝርዝር ይዞታል ታደምጦታላችሁ የራያ ህዝብ በብልጽግናው ሰራዊት አዛዥ ላይ ተስፋ ያስቆረጠ ንግግር አቅርበዋል። ሰባት ዓመት ሙሉ ጦርነትን እንደ ሆሊውድ ፊልም በዓይናችን እያየን ከጎናችን የነበሩ ወዳጅ ዘመዶቻችንንም ቀብረን መቼ ነው በቃ የምትሉት ሲሉ የዞብል ነዋሪዎች ጠይቀዋል። ተስፋ የቆረጡት የብልጽግናው ጄኔራል ምን ምላሽ ሰጡ? የራያ አላማጣ ህዝብ በበኩሉ መንግስት አልባ ሆነናል፣ አታጋይም እየናፈቅን ነው ሲሉ ተናግረዋል። የሁለቱን ወረዳዎች ህዝብ አስተያየት በዜናችን ይዘነዋል። እናስደምጣችኋለን የአቶ አረጋ ከበደ መስሪያ ቤት ባህር ዳር ላይ ህዝብን ያስጨነቀ ውሳኔ አሳልፏል። ይህ ውሳኔ ምንድን ነው? ህዝብ በበኩሉ ከወራት በፊትም ጠርተው በፈንጅ መጥተውናል ነገ ደግሞ ይጨርሱናል ሲል የሰጠውን ምላሽና ውዝግብ በዝርዝር እንድትሰሙት ዜናችን ይዞታል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝሩ እናምራለን። ቀዳሚ ወዳደረግነው ዘገባችን አለፈን። የአማራ ፋኖ የብልጽግናውን እቅድ አከሸፈው። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ሁሉን አቀፍ ጦርነት በዛሬው የህዝብ ህልውና ላይ ብቻ ሳይሆን በነገው ትውልድ ላይም ተራዛሚ ልቄትን ታሳቢ ያደረገ ነው። ይህን የተረዳው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ነጻ በወጣቸውእና በሚያስተዳድራቸው አካባቢዎች ህዝባዊነቱን ያስመሰከረ ተግባር ፈጽሟል። ዛሬ በአማራ ክልል የስምንተኛ ክፍል ክልል አቀፍ ፈተና እየሰጠ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድራቸው 24 የክላስተር አስተዳደሮች የፈተና ማዕከላትን በመክፈት ክልል አቀፍ ፈተናው እንዲሰጥ አድርጓል። በዚህም የብልጽግናው ሰራዊት ጽንፈኛው ትምህርት ይጠላል ፣ ተማሪንና መምህራንን ይገላል እያለ የሚያሰራጨውን የፕሮፓጋንዳ ስራ ያከሸፈ ሆኗል። የአማራ ፋኖ ወደ ትግል የወጣው በአማራ ህዝብ ላይ የተከፈተው የተቀናጀ ጥቃት እንዲቆም፣ የተማሩ ልጆቹ ተገቢውን ክብርና ቦታ እንዲያገኙ ለማድረግ እንጂ የተማረን ለማጥፋት አይደለም፣ የሚለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአማራ ተማሪዎች በነጻነት ተምረው በክብር ለፈተና እንዲቀመጡ ማድረጉን አስታውቋል። እዙ ለጣና ቴሌቪዥን በላከው መግለጫ ትምህርት የማግኘት መብት ከመሰረታዊ የሰብአዊ መብቶች ውስጥ አንዱ እንደሆነ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ያምናል። ይህንኑ እምነት የዓለም አቀፍ የሰብአዊ መብቶች መግለጫ አንቀጽ 26 እዝባር 2ና የኢኮኖሚ የማኅበራዊና የባህል መብቶች ዓለም አቀፍ ቃል ኪዳን አንቀጽ 13 ስር በግልጽ እንዳስቀመጠው የትምህርት ዓላማው የሰው ልጅ የተሟላ እድገት ለማራመድና የሰብአዊ መብቶችንና መሠረታዊ ነፃነቶችን ለማክበር የሚያደርገውን ጥረት ማጠናከር ማገዝ ነው። ከዚህ አንጻር ትምህርት የሰውን ልጅ ሁለንተናዊ እድገት ማለትም አካላዊ፣ አእምሯዊም፣ መንፈሳዊና ስነልቦናዊ እድገት የማምጣት ዓላማ አለው። በጠቅላይ ግዛት ህዙ እምነትና በዓለም አቀፍ ትምህርት የማግኘት ሰብአዊ መብት ድንጋጌ መሠረት የአማራ ፋኖሿ ጠቅላይ ግዛት እዝ ከህሉና ትግሉ ጎን ለጎን የአማራ ህዝብ ትምህርት የማግኘት ሰብአዊ መብቱን እንዳያጣ ከተማሪ ወላጆች አስተማሪዎችና ተማሪዎች ጋር ውይይት በማድረግ ባለፉት ሁለት ዓመታት ትምህርት እንዲሰጥ አድርጓል ብለዋል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በመግለጫው። አክሎም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ይህንን ውሳኔ ለመወሰንና ለማድረግ ያስቻለው ባለፉት ሶስት አስርት ዓመታት በአማራ ላይ የተፈጸመው ዘር ፍጅትና ማጽዳት መነሻው ከህወሓት ኢህአዴግ ህገ መንግስት የመነጨ የትምህርት ስርዓትና ፖሊሲ እንደሆነ በማመን ነው። ይህን የአማራን ጥላቻ ማስተማሪያ ፖሊሲና ስርዓት የመቀየር ሂደቱ የሚጀምረው ትምህርትን ከማስቆም ሳይሆን አማራዊ ቅኝት እንዲኖረው በማድረግ ሂደት ውስጥ ነው ብሏል። የህዋት ኢህአዴግም ሆነ የኦህዴድ ብልጽግና አገዛዞች በተከታታይ ባደረሱት አማራን የማውደም እቅዳቸው ትምህርት ላይ የተሰራውን ህገ መንግስታዊ ሸፍጥ ያስታወሰው የዙ መግለጫ፣ ይህ ሁሉ ህገ መንግስታዊ መነሻ ያለው አማራን ለማጥፋት እንደ መሳሪያነት የተጠቀሙት የትምህርት ስርዓትና ፖሊሲ ሊቀለበስ የሚችለው እሾህን በእሾህ በሚል አማራዊ ቢል ነው። ይህ ማለት ትግልን በትግል ትምህርትን በትምህርት መንቀል ማለት ነው ሲል የትግል እቅዱን አስታውቋል። በመሆኑም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አለላ ይምሉ ተጎራ ክምር ድንጋይ፣ አንጾኪያና ማላምባን ጨምሮ በክላስተር ባዋቀራቸው አራት ግዛቶች የስምንተኛ ክፍል ክልል አቀፍ ፈተና እንዲሰጥ አድርጓል። ወደ ተከታዩ ዘገባችን አለፍን። በጎንደር እና በጎጃም ከፍተኛ ውጊያ ተካሄደ። የአማራ ፋኖ ከብል ጽግናው ሰራዊት ጋር የሚያደርገው ትንቅንቅ ዛሬም ቀጥሎ የዋለ ሲሆን በተለይም በጎጃም እና በጎንደር ቀጠናዎች ብርቱ ውጊያዎች ተካሂደዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሁለት ክፍለ ጦሮች እና የአማራ ፋኖ አንድነት በጎንደር ሁለት ክፍለ ጦሮች በማዕከላዊ ጎንደር ዞን ከብል ጽግናው ሰራዊት ጋር ከፍተኛ ውጊያ አድርገው ገደብዬን ተቆጣጥረዋል። በጎጃም ደግሞ የአማራ ፋኖ በጎጃም ሀዲስ ዓለማየሁ ክፍለ ጦር ታላቅ ድል የተጎናጸፈበትን ድል ተቀዳጅቷል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጭቆቹ ክፍለ ጦርና በጌምድር ክፍለ ጦር በደንቢያና በወገራ አውራጃዎች የተለያዩ ቀጠናዎች ብርቱ ውጊያ ማድረጋቸው የታወቀ ሲሆን የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በበኩሉ ገደብየ ከተማን ነፃ ያወጣ ተጋድሎ አድርጓል። ሁለቱም የጎንደር ፋኖ አደረጃጀቶች በቅንጅትና በተናጠል ባደረጓቸው ውጊያዎች በማዕከላዊ ጎንደር ቀጠና ብቻ ከ25 በላይ የብልጽግና ጥምር ጦር አባላትን እርምጃ ወስደውባቸዋል። በጎጃም ቀጠና በተካሄደው ውጊያ ደግሞ ያለፉትን 30 ቀናት ያለ እረፍት ከባድ ተጋድሎ እያደረገ የሚገኘው በምስራቅ ጎጃም ቀጠና የሚንቀሳቀሰው የፋኖ ኃይል ዛሬም የሀዲስ ዓለማየሁ ክፍለ ጦር ትልቅ ድል መቀዳጀቱን አስታውቋል። በዚህ ተጋድሎ ከ15 በላይ የባዲን ሚሊሻና አድማ ብተና በፋኖ እርምጃ የተወሰደባቸው መሆኑን የገለጸው የአማራ ፋኖ በጎጃም ሀዲስ ዓለማየሁ ክፍለ ጦር በተጋድሎ የምስራቅ ጎጃም ዞን አመራር የሆነ አንድ የባዲን አባል እርምጃ እንደተወሰደበት አስታውቋል። በሌላ የተጋድሎ ሜዳ ደግሞ የብልጽግናው አገዛዝ ከፋኖ ትግል በተጓዳኝ የከተማ ትግልና አጠቃላይ አገር አቀፍ የትግል ጥሪ ያቀረበበትን ውሳኔ ያሳልፋል ተብሏል። ለ2018 ዓ ም ከ1 ነጥብ 9 ትሪልየን ብር በላይ በጀት የያዘው የብልጽግናው አገዛዝ ከ1 ነጥብ 2 ትሪልየን ብር በላይ የሚሆነው በጀቱን ከግብር ለመሰብሰብ አቅዷል። ለዚህ ደግሞ ጫው ሽጨ ከ300 ሚሊዮን ብር በላይ የበጀት መደጎም ያደርጋሉ ያለው የብልጽግናው አገዛዝ በነዳጅ ላይ ያደርግ የነበረውን ድጎማ ሙሉ በሙሉ በማንሳትና የተጨማሪ አሴት ታክስ በመጨመር የህዝብን ኑሮ ለከፋ ጫና ለመጣል ማቀዱ ታውቋል። ይህን ውሳኔ መወሰኑን ተከትሎ አስተያየታቸውን ልጣና ቴሌቪዥን የሰጡ የኢኮኖሚ ተንታኞች ይህ የብልጽግና መንግስት ውሳኔ ለህዝባዊ ቤተኝነትና ለህዝብ ቁጣ በር የሚከፍት ነው፣ በራሱ ላይ ነው አደጋ የጣለው ሲሉ ተናግረዋል። ባለፈው ዓመት በእንስሳት መኖ ላይ የተጣለው ታክስ በህዝብ ኑሮ ላይ ከፍተኛ ጫና መፍጠሩ የሚታወስ ሲሆን በነዳጅ ላይ ድጎማው ከመነሳቱን በተጨማሪ የ15 በመቶ ቫት መጨመሩ የህዝብን ኑሮ የበለጠ እንደሚያከፈው ተንታኞች ተናግረዋል። ይህ ደግሞ ህዝብ በኑሮ ውድነት ጫና በአገዛዙ ላይ እንዲነሳበት የሚያደርግ መሆኑን የፖለቲካ ተንታኞች ተናግረዋል። ክቡራት እና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሆን። የአማራ ፋኖ ማሳሰቢያ ሰጠን። የአማራን ህዝብ ለከፋ መከራ ለመዳረግ የተቀናጀ የሰራዊት ዘመቻ የከፈተው የብልጽግናው አገዛዝ ለሰራዊት ማሰልጠኛ እና ለሚልሻ ደሞዝ ገቢ እንዲሆነው የመሬት ወረራ መጀመሩን አስመልክቶ የአማራ ፋኖ ሸዋ ጠቅላይ ግዛት ለመላው የአማራ ህዝብ ማሳሰቢያ እዙ ዛሬ ባወጣው አስቸኳይ የማሳሰቢያ መግለጫው የብልጽግናው ስርዓት መንበረ መንግስቱን ተቆጣጠር ያለው ካለበት ማግስት ጀምሮ እስካሁኑ ሰዓት ድረስ የአማራን ህዝብ ሁሉን አቀፍ ጭቆናና ግፍ እየፈጸመበት ይገኛል። ይህ መከራና ግፍ አልበቃ ብሎት ለስርዓቱ ታማኝ አገልጋዮች በሆኑ ካድሬዎች አማካኝነት አሁንም ለህዝባችን መጨፍጨፊያ የሚውል መሳሪያ ግዥና ለስርዓቱ ተረኛ ባለስልጣናት ኪስ ማድለቢያ ገንዘብ የህዝባችንን አንጡራ ሀብት እየዘረፈ ይገኛል ብለዋል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በመግለጫው አክሎም የብልጽግናው አገዛዝ በተለየ መልኩ የመሬት ወረራን በከተሞች በስፋት እያካሄደ መሆኑን ገልጾ ለዚህ የብልጽግና ዓላማ ህዝብ ትብብር እንዳያደርግም ጥሪ አቅርቧል። እዙ በሚንቀሳቀስበት የሸዋ ጠቅላይ ግዛት ውስጥ በሚገኙ የከተማ መስተዳድር ከተሞች ላይ ከፍተኛ የሆነ የመሬት ወረራና የሊዝ ሽያጭ በማድረግ እንደተሰማራ የገለጸው መግለጫው ይህን የሚያደርገው ደግሞ የአማራን ህዝብ የህልውና ትግል ለመቀልበስ የጦር መሳሪያ መግዣና ለሰራዊቱ ደመወዝ መሆኑ ታውቆ የአማራ ህዝብንን የብልጽግና እቅድ ባለመተባበር እምቢታውን እንዲገልጽ ጠይቋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በመግለጫው ሶስት መሰረታዊ ጥሪዎችን አቅርቧል። አንደኛ፣ በአሁኑ ሰዓት የስርዓቱ አገልጋዮች ማለትም ሚልሻ፣ ፖሊስ፣ አድማ ብተናና ካድሮች የሚሰጥ የመሬት ስጦታ በሸዋ ጠቅላይ ግዛት ህዝብ ህገወጥ ተደርጎ ይወሰዳል። ሁለተኛ፣ ስርዓቱ አለው በሚልባቸው ከተሞች ሁሉ የሚያወጣቸውን የሊዝ መሬቶች መግዛት ወይም ሙል መፈጸም በሸዋ ጠቅላይ ግዛት ህዝብ ህገወጥ ተደርጎ ይወሰዳል። ሶስተኛ፣ ከላይ የተጠቀሱትን ሁለት ነጥቦችን ተላልፎ የተገዙ መሬቶችን የአገልጋይ ካድሬ ንብረቶችን ገዝቶ ወይም ለውጦ የተገኘ ማንኛውም ግለሰብ በሸዋ ጠቅላይ ግዛት እዝ በተመሳሳይ አተያይ የምናየው መሆኑ ታውቆ ማንኛውንም ገዢ አካል በቂ ማጣራት አድርጎ ውል እንዲፈጸም እናሳስባለን። በመሆኑም ይህን የሚያደርግ ወገን የስርዓቱ ተባባሪና የአማራ ህዝብ ህልውና ትግል ጠላፊ መሆኑ ታሳቢ ተደርጎ ህዝብ እንዲገነዘብ ያሳሰቡ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብም የፋኖን ጥሪ ተግባራዊ ያደርጋል ብሎ እንደሚያምን አስታውቋል። ይህን ጥሪ የማይቀበሉት ግን ከአማራ ህዝብ ጠላቶች ጋር የተሰለፉ በመሆኑ የትግሉ ትኩረት እንደሚሆኑም አሳስቧል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በርካታ የሸዋ ወረዳዎችን ተቆጣጥሮ እያስተዳደረ ሲሆን ከህዝብ ጋር ባደረጋቸው የውይይት መድረኮች ከህዝብ የተሰጠው ምክረ ሐሳብና መመሪያ እንደነበር ይታወሳል። በየጊዜው በሚያደርጋቸው ህዝባዊ ውይይቶችና የማህበረሰብ አቀፍ የልማት ስራዎች በሚንቀሳቀስበት ቀጠና በሙሉ የህዝብን እምነትና ፍቅር ያገኘ መሆኑን በተግባር አስመስክሯል። በዚህ ድርጊቱ የተነሳም እዙ በሚንቀሳቀስበት ቀጠና የሚገኘው መላው የሸዋ ህዝብ በራሱ ፈቃድና ተነሳሽነት የራሱን መሳሪያ ይዞ እየተደራጀ የአባት አርበኞች ሰራዊትን እየፈጠረ ትግሉን መቀላቀሉ ይታወቃል። በዚህ ደረጃ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ የትግል ዓላማና የትግል ጉዞ እምነት ያሳደረው የሸዋ ህዝብ ዛሬ እዙ ያወጣውን ጥሪም የማይቀበልበት ምክንያት እንደሌለ አስተያየታቸው ለጣና ቴሌቪዥን የሰጡ ነዋሪዎች ተናግረዋል። የብልጽግናው ስርዓት ለታማኝ የሰራዊቱ አዛዦች እና ካድሬዎቹ በተለያዩ የአማራ ክልል ከተሞች የመሬት ስጦታዎችን እያበረከተ መሆኑ ይታወቃል። በዚህ በኩል ኮምቦልቻ፣ ደሴ፣ ደብረ ብርሃን፣ ደብረ ታቦር፣ ወልዲያ፣ ጎንደር፣ ደብረ ማርቆስና ፍኖተ ሰላም ተጠቃሽ ከተሞች ናቸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ አራት ቀን 2017 ዓ ም የምሽት ዜናዎቻችን እንደቀጠሉ ናቸው። እስከ ዜናችን ፍጻሜ ድረስ አብራችን ቆዩ። ሰባት ዓመት ያለ እረፍት በጦርነት ቀረምን አይበቃንም ወይ የዞብል ህዝብ። በአማራ ክልል ሰሜን ወሎ ዞን የዞብል ህዝብ ብልጽግናውን ሰራዊት ታማኝ ጄኔራል እና የባዕድ ቆርፍ ካድሬዎችን ያስደነገጠ ሀሳባቸውን ሰጥተዋል። የአማራን ህዝብ የህልውና ትግል ለመቀልበስ በከፍተኛ የወታደር እጀባ የተቀናጀ ካድሪ ዘመቻ ያሰማራው የአቶ አረጋ ከበደ አስተዳደር ህዝብን እያስገደደ ወደ ስብሰባ በማስገባት በፋኖ ላይ አሉታዊ አስተያየት የሚሰጡ ግለሰቦችን እንዲናገሩ በማድረግ በሚዲያ እያሰራጨ ይገኛል። በግዳጅ ወደ ስብሰባ እንዲገባ የተደረገው የአማራ ህዝብ ደግሞ ለብአዴን ካድሬዎችና ለብልጽግናው ሊቀመንበር ታማኝ ጄኔራሎች በድፍረት አስተያየቱን እየሰጠ ቢሆንም ሚዲያዎች ላይ የሚተላለፉት ግን እየተመረጡ መሆኑ ይታወቃል። በሰሜን ወሎ ዞን ዞብን ላይ በተደረገው ተመሳሳይ አስገዳጅ ስብሰባ ላይ አስተያየታቸውን ከሰጡት መካከል በስህተት በሚዲያ የተላለፈው የአንድ ግለሰብ መልእክት እኛ ከሁለት አመታችን ለምንድን ነው ጦርነት አስከፊ ነው፣ እያየነውም ነው። በወሬ ሳይሆን እያየነው ነው። ድሮ በቴሌቪዥን ስናየው ነበር፣ አሁን በይታ እያየነው ሰባት አመታችን። ጦርነት ክፉ ነው። ለሰባት አመት በጦርነት ተሰቃየን። ጦርነትን የምናውቀው በቴሌቪዥን ሳይሆን በኑሯችን አየነው፣ ይኸው ሰባት ዓመት ሞላን፣ የሚል ይገኝበታል። የብልጽግናው ሊቀመንበር አብይ አህመድ ሰሞኑን ባደረጉት ቃለ ምልልስ ያለፉት ሰባት ዓመታት የኢትዮጵያ ሰላም ተጠብቋል፣ በዚህ የተነሳም ኢኮኖሚያችን እድገት ሳይሆን ሚራክል ወይም ታምራዊ መስፈንጠር ነው ያሳየው ብለው መናገራቸው አይዘነጋም። ያለፉትን ሰባት ዓመታት በከፍተኛ ጦርነት ውስጥ ያሳለፈው የአማራ ህዝብ ግን ጦርነትን በቴሌቪዥን ሳይሆን በአካል ያየነውና ያንገሸገሸ ባለፉት ሰባት ዓመታት ነው እያለ ነው። በተለያዩ መድረኮች በሚሰጧቸው ንግግሮቻቸው አንደኛው ከሌላኛው የሚጣረስባቸው የብልጽግነው ሊቀመንበር ትናንት ከባለሀብቶች ጋር ባደረጉት ውይይት ላይ ሰላምና የኢኮኖሚ እድገት ከፈለጋችሁ ለታጣቂዎች የምታዋጡትን ገንዘብ አቁሙ፣ እኛን አሁን በኢኮኖሚና በሰላማችን ላይ እየፈተነን ያለው ይህ ድርጅታችሁ ነው ብለዋል። ቀደም ባለው ቃለ ምልልሳቸው ግን ኢትዮጵያ ሰላሟ ተጠብቋል፣ ኢኮኖሚዋም ሚራክል እድገት አሳይቷል ሲሉ መናገራቸው ይታወሳል። በዞብሉ ስብሰባ ላይ የብልጽግናው ጄኔራል ፊታቸው ላይ መሰላቸት እየታየባቸው እኛን የምትትሉንና መልሳችሁ የምትደብቋቸው እናንተ ናችሁ በማለት የአማራ ሕዝብ በግልጽ ይህንን ስርዓት እንደጠላው የተረዱበትን ንግግር አሰምተዋል። በተያያዘ ዜና የህዋት ዳግም ወረራ ስጋት ያደረበት የራያ አላማጣ ሕዝብ ለፋኖ ጥሪ አቅርቧል። በተለይም ያለፉትን አስር ወራት በህዋት ዳግም የተወረሩት የራያ አላማጣ ቀበሌዎች ከፍተኛ ስቃይ እየደረሰባቸው መሆኑን በተደጋጋሚ ጊዜ ሲያቀርቡ ቆይተዋል። መንግስት አልባ ህዝብ ሆነናል የሚሉት የራያ ለማጣ ህዝብ ዞብል ፖስት ለተባለ ሚዲያ አስተያየታቸውን ሲሰጡ በአካባቢው የተቋቋመውና በኮሎኔል አህመድ ኤም የሚመራው የኮማንድ ፖስት የህወት ታጣቂዎች የሚፈጽሙትን በደል የማስቆም ህዝቡ ለሚያቀርባቸው አቤቱታዎች ምላሽ የመስጠት፣ በአጠቃላይ የአካባቢውን ሰላምና ደህንነት የማረጋገጥ ተግባራትን ከማከናወን መታቀቡን ተናግረዋል። ይባስ ብሎም ድምፃቸው እንዲሰማ የሚጠይቁ የአካባቢው ነዋሪዎች የፋኖ ደጋፊ ናችሁ ተብለው በብልጽግናው ሰራዊት ድብደባና እስር እንደሚፈጸምባቸው ዞብል ፖስት በምርመራ ዘገባው መረዳቱን ዘግቧል። የነዋሪዎቹን የየዕለት ሮሮ ችላ ከማለት በተጨማሪ በአካባቢው ሰፍሮ የሚገኘው የብልጽግናው ሰራዊት ነዋሪዎች ላይ በተለያዩ ጊዜያት ግፎችን እየፈጸመ ይገኛል። ይህን ተከትሎም የአካባቢው ህዝብ የድረሱልንና ታግላችሁ አታግሉን ጥሪ ለፋኖ መሪዎች እያቀረበ ይገኛል። ወደ መጨረሻው ዘገባችን አለፍን። ባዴን በባህር ዳር አስገዳጅ ሰልፍ ጠራ። በብልጽግናው ስርዓት አስተባባሪነት ነገ በባህር ዳር የሚካሄደውን የሃይማኖት ተቋማት የአደባባይ ስብሰባ የአማራ ክልል ርዕሰ መስተዳደር ጽህፈት ቤት ሁሉም የክልሉ ቢሮዎች ሰራተኞቻቸውን በሰልፉ እንዲገኙ አስገዳጅ መመሪያ እንዲሰጡ ከተለያዩ የክልሉ ቢሮዎች የደረሰን መረጃ አመላከተ። ሁሉም የክልል ቢሮዎች ሁሉንም ሰራተኞቻቸውን ለሰልፉ እንዲገኙ በውስጥ ማስታወቂያ ያሳሰቡ ሲሆን፣ ሰራተኛው በበኩሉ ከወራት በፊት ራሳቸው በክልሉ ሰላም ይስፈን የሚል አስገዳጅ ሰልፍ ጠርተውን አምስት ቦታዎች ላይ ቦምብና ፈንጅ ፈንድቶ 17 ሰዎች እንዲጎዱ አድርገው ነበር። አሁንም በነገው ሰልፍ ላይ ተመሳሳይ ጉዳት ሊደርስብን ስለሚችል ስጋት ገብቶናል ሲሉ ለጣና ቴሌቪዥን ገልጸዋል። ሆኖም የክልሉ ርዕሰ መስተዳድራቱ አረጋ ከበደ ባወረዱ ትዕዛዝ ሁሉም የክልል ቢሮዎችን አንድም የተቋማቸው ሰራተኛ ሰልፉ ላይ እንዳይቀር ማስጠንቀቂያ ሰጥተዋል። በዚህ የተነሳም የቢሮ ኃላፊዎቹ በየቢሮ በውስጥ ማስታወቂያ ሰራተኞቻቸውን አስጠንቅቀዋል። የጣና የቀን ዜናችን ላይ በባህር ዳር እየሆነ ያለው ምንድን ነው? በሚል ርዕስ ዘገባ ማቅረባችን ይታወሳል። ያንን ዜና የተመለከቱ የጣና ቴሌቪዥን ምንጮች ባደረሱን ተጨማሪ መረጃ እንዳስታወቁት የፊታችን ሰኔ የመጨረሻዎቹ ቀናት በባህር ዳር የካቢኔ ግምገማ ይካሄዳል። በዚያ ግምገማ ላይ የቢሮ መሪዎቹ ከሚቀርብባቸው የመገምገሚያ ነጥቦች መካከል አንዱ የሚመሩትን ተቋም ሰራተኞች መንግስት ለሚጠራቸው የልማትና የሰላም ጥሪዎች ተባባሪ ማድረግ ችለዋል ወይስ አልቻሉም የሚል ነው። በዚህ የተነሳም ሁሉም የቢሮ ኃላፊ ሰራተኞቹን አስጨንቀው ይዘዋል በማለት ቅሬታቸውን ገልጸዋል። ነገ በባህር ዳር ከተማ በአቡነ አብርሃም የሚመራው የክልሉ የሃይማኖት ተቋማት ህብረትና በቀሴስ ታጋይ ታደለ የሚመራው ሀገር አቀፍ የሃይማኖቶች ተቋማት ጉባኤ በባህር ዳር ዓለም አቀፍ ስቴዲየም በሚያካሂዱት የአደባባይ ስብሰባ ላይ አንድም የመንግስት ሰራተኛ እንዳይቀር ማሳሰቢያ ተሰጥቷል። የነገውን የአደባባይ ስብሰባ አስመልክቶ የኢትዮጵያ የሃይማኖት ተቋማት ዋና ጸሐፊ ቀሲስ ታጋይ ታደለ ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ የሰላም ጉባኤው አራት መሰረታዊ ዓላማን ይዞ የተነሳ ነው። ሰላማዊ ውይይቶች እንዲጀመሩ ማድረግ ቀዳሚው የጉባኤው ዓላማ ነው ሲሉ ተናግረዋል። የአማራ ፋኖ በበኩሉ በዚህ አደባባይ ስብሰባ ላይ ህዝብ ባለመታደም የትግል አጋርነቱን እንዲያሳይ ጥሪ አቅርቧል። ፋኖ ይህንን ጥሪ ያቀረበው የብልጽግናው አገዛዝ ለእውነተኛ የሰላም ውይይት ራሱን ያዘጋጀ ባለመሆኑ እንጂ የአማራ ህዝብ ሰላም አያስፈልገውም ከማለት እንዳልሆነ አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቶች የሰኔ አራት ቀን የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራ አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥን ወቅተ ቃለ ምልልሶች፣ ዜናዎችና ትንታኖቻችን ደርሷቸው ዩትብ ቻናላችን በቋሚነት ሰብስክራብ እንድታደርጉ ጥሪ እናቀርባለን። ጣና ቴሌቪዥን ከሀቅ